በቴሌብር ብር ልካችሁ ወይም ደግሞ ተቀብላችሁ የነበራችሁን ትራንዛክሽን ሂስትሪ ማግኘት ካቃታችሁ እንዴት እንደምታገኙ አሳያችኋለሁ። ተከታተሉ። በመጀመሪያ ቴሌብር ላይ እንገባና በመቀጠል እዚች ጫፍ ላይ የኖቲፊኬሽን ምልክት አለች፣ እሷን እንጫናታለን። ከዛ እዚ ጋር ትራንዛክሽን ሜሴጅ የሚለው አለ፣ እሱን ክሊክ እንላለን። ሶ ይሄ የእስካሁን ያለኝ ትራንዛክሽን ነው ማለት ነው። ለዲቴይል ደግሞ እንደዚህ ክሊክ ትሉና ከፍታችሁ ማየት ትችላላችሁ። እዚህ ጋር ደግሞ ሪሲት የሚልም አለ። ያው እዚህ ጋር ሪሲቱን ያሳያችኋል ማለት ነው። ዳውንሎድ ማድረግም ትችላላችሁ። በተጨማሪም ደግሞ እዚህ ጋር ከላይ ዴት አለ። እሱን ፊልተር ማድረግ ትችላላችሁ። እስከ አንድ ወር ያለውን ያሳያችኋል። በ30 ቀን ድረስ እስከ 30 ቀን ድረስ ያለውን ሁሉንም ትራንዛክሽን ስትሪ ያሳያችኋል። ቪዲዮ ከጠቀማችሁ ላይክ እና ሼር አድርጉ፣ አካውንቱንም ፎሎ አድርጉ። ይመቻል።